አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው ይሁን፣ በጭራሽ በጭራሽ ብር አይቸግሩም፣ አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ፣ በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው፣ የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። እየሰማችሁ አይደለ? እኔ ወይኔ ሰሙ ሰሙ ገኔ ዜግና አድናቂሽ ነኝ፣ እናትዬ በጣም አድናቂሽ ነኝ። በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ። ግን ይበቃል ብዬ አስባለሁ። ስሙ ይበቃል አንቺም ማትጎጪ፣ እሱ ብር እንደሌለው ጎዳና ላይ መውደቁ መስሎ ምናምን፣ ይሄ እንዳልሽውም ያው ዘዴ ነው አንችን ለማዋጋት ይመስለኛል። ግን ውድሯ፣ ያው ራስሽንም ጠብቂ እና ይቅር በይ እላለው ማለት ነው። የሀዩ ጉዳይ ደግሞ ታያተሳም ታያትች። የወጥ ዝንብ አሰላሙ አሌይኩም ወረህመቱላሂ ዋበረካቱ ውድ የቻናሌ ቤተሰቦች እንዴት ናችሁ? ይ አልሀምድሊላ ዛሬ ለመጀመሪያ ጊዜ በቪዲዮ መጥቻለሁ። በጣም ያስፈራል። በጣም የሚያስፈራው እውነት ለሁሉም ጠፋብኝ ማለት ነው። እኔ ብዙ ጊዜ በቪዲዮ አልሰራም ፒክቸር ዛሬ ደግሞ በእንደዚህ መጥቻለሁ። እንደምታገዘኝ ሙሉ ተስፋ ያለኝ ማለት ነው። በእግል ላይ ታላ አላህ ሱብሓነሁ ተዓላ ሰላሙን እያብጣለን ሀይሮን ነገር ይሻለን። ስሙ ሐቂቃ ብዙ ጊዜ አልከታተላትም ነበረ። አሁን ላይ ግን የተከታተልኳት ብዙም ባልሆነ ግን አንዳንድ ጊዜ አያት አለውኝ እና በጣም ገረመችኝ። አንዳንዴም አደንቃታለሁ። አንዳንዴም ደግሞ ልክ አይደለችም አላለው ያቺኛይቱ ፎቃ ፎቃ ናት። ተዋት እሷ ፎቃ ናት። ሲጀመር የህትየቱም ያለችውን ሰምታችኋል። ምን ሰምቸዋለሁ? አግባብ የሌለው በእርግጥ በአንድ በኩል ልክ ናት። ሰማሁ ልክ ናት። በአንድ በኩል ደግሞ ቢያንስ ልጆቿን ማሰብ ነበረባት አባት። ቢያንስ ልጆቿ ለልጆቿ ስትል ይቅር ማለት ነበረባት አባት። በአንድ በኩል ደግሞ ያው ልክ ናት ብዬ አምናለሁ። ይህ ሰው መንከራተቱ ያሳስበኛል። ላየቀ ወንድ ልጅ ሲንከራተት ልክ አይደለም። ግን አጥፍታለች ሰሙ። ምናልባት ችለት ላይ ሆነት ይችላለ። ሰውዬ አላህ ቆዋለ አላህ ነው ቢያንስ በሀገሯ ላይ መኖር ትችላለች። ለምን ነው የምትንከራተተው? ልጆች ይዛለች፣ ይቻላ ልጆቿን ይዛ ልጆቿን እያሳደገች መኖር ትችል ነበር። ሀቂቃ ማለት ነው የቅርብ ትለው ያ አሁን ላይ በእርግጥ የሀገራችንን ነገር ትንሽ ከበድ ስለሚላት ለእሷም ልክ ናት በአንድ ጎን ምትንላታለ። ይሄ ሰውዬ አንድ ነገር አድርጎ ቢከዳት እሱም ሌላ እንትን ይገባባታል። ልክ ናት ብዬ አምናለሁ በአንድ በኩሌ በአንድ በኩል ላይ ደግሞ አግባብ አይደለም፣ ልክ አይደለም ብያምናለሁ። አላህ ሱብሓነሁ ወተዓላ ፈቅዶለታል አራቱን እንዳገባ። ወንድ ልጅ አቅምታለው ቢያገባ ችግር የለውም ብያምናለሁ። ሰሙ የበዛ አጋጣሚ ማገባቱ አልቆጨሽም አንቺን ብዬ አስባለሁ። ግን አንዳንድ ነገሮች አሉ፣ ውስጥ ውስጥ፣ ውጭ ያልወጡ ውስጥ እየሆነ ነገር አለ። ያ ነገር ነው አሁን ሰሚን መልሶ ወደ ስደት ያስገባት ብያምናለሁ። እሱ ምንድን ነው የዘረኝነት ጉዳይ ነው። ልጆች ቢቀማ ይላት ታምናለች፣ ልክ ናት። እኔም ቦታ እሷ ቦታ ብሆን በዘረኝነት ስለገባ ነው እንጂ አላ ፈቅዱለታል የፈቀደለትን ነገር የመከልከል አቅም የላትም እሱ አቅም ካለው ማለት ነው። ስለዚህ ስሙኝ እናት በጣም ጎበዘች፣ በአንድ በኩል ጀግና ነሽ። ግን የቀርብቴው ቢያንስ እንደዚህ እየተንከራተተ በእርግጥ ደራ ገብቶት ነው እንጂ እርግጥ እንደውም እንደዚህ አይመስለኝም። አንቺም አውቀሽበታል ብያስባለው። ልጁ ተራ ይዞት ነው ይመስለኛል እንጂ እውነት ልጆቹን ፈልጓቸው እውነት እንደዚህ ልጆቹን ቢፈልግ መጀመሪያ አንቺን ታስተካክል አንቺን ከስደት ሳያወጣ አንቺን ቁም ነገር የልጆቹን እናት ሳያደርግ ሌላ እንጥልጥል አይልም ነበረ። ይቺን ያገው ወስፌ ናት ይቺ ወስፌ ወስፌ ፈልገ በቦታ ጥልቅ ይላል አይደል? አይቼ ታስ የዮፍ ምንድነው የዝንብ ጥልቅ ብያሳለው አህዩ የምትባለው ማለት ነው። እሷ እንደዚህ ያልኩባት ምክንያት ምን መሰላችሁ? እሷ ሁለተኛ ሚስት ናት። እንደ ሁለተኛ ሚስት አርፋ መቀመጥ አለባት። በቃ አርፋ መቀመጥ አለባት። ስለ ሀዩ ስፈልግ አረጊት ናት፣ ስፈልግ እንደዚህ ናት፣ ስፈልግ የምትለውን ሲጀመር ሀግ አርፈሽ ተቀመጭ ቢላት ማለት ነው። እዚህ እንደዚህ ያለ ቀላት ትናገር መጀመሪያ ላይ ማለት ነው። ስለዚህ መጀመሪያ ላይ ሰውየው ሀግ አላላትም። ለዛ ነው እንደፈለገች የምትናገረው የምትንቦረቀቀው። ግን ሰምዬት ጀገና ናት። የሚቆንጮ አላይገዝሽ ግን ደግሞ ይቀርበዩና ይቀርበለሽዩ። አንደኛ በመጀመሪያ አላህን ተወቀኝ፣ አላህን ተወቀኝ ግን ይቅር ስትዪው መስፈርትሽን አሟይ። መስፈርትሽን የሚያሟላ ከሆነ መስፈርቱን አሟልቶ የሚቀበልሽ ከሆነ መስፈርት አድርጊለትና ይቅር በይ። እሱ ምንድነው ልጆችሽ ከአንቺ ጋር መለያት እንደሌለባቸው በቃ፣ እሱም ህይወቱን ይምራ። ግን በአንቺና በእሱ መካከል ሌላ ሰው እንዳይገባ መስፈርት ልታደርግበት ይገባል። ብዙ ብዙ መስፈርቶች ማድረግ የአንቺ መብትሽ ነው። አላህ ሱብሓነ ወተዓላ ሁለተኛ አታገባብኝም፣ ሶስተኛ አታገባብኝም፣ አራተኛ አታገባብኝ። ይሄ ዝም ብሎ ነው ተቻለ ያግባ፣ ምንም መከልከል የለብሽም። ምክንያቱም አላህ ፈቅዶለታል። አላህ ሱብሐነሁ ወተዓላ የፈቀደላቸውን ነገር እኛ የመከልከል አቅም የለንም ጀማ። አንዳንድ ጊዜ እህቶች በጣም እንተን እንላለን፣ እና በርግጣ የምንወደውን ነገር ለሰው አሳልፈን መስጠቱ ይከብደናል። ልክ ነው፣ ልክ ናችሁ። ግን አላህ ፈቅዶላ ወንዶቹ ደግሞ ያዝናቸው ስትሏቸው የሚሄዱ ናቸው። ምንም ያክል ጠንካራ ኢማን ያለው ይሁን በቃ አላህ ስብሃነ ተዓላ እሱ ፈቅዶልኛል ካለ እንትኑ ካለው እንኳን ይያው እንትን እያወቀ ህጉን ማለት ነው። የማያውቁት ምንም የማያውቁት ያዝናቸው ስትሏቸው እንኳን ራሱ የሚሄዱ ናቸው አይደለም። በቃ ምንም በቃ አይያዙም እኮ ሀቂቃ ሱብሃንአላህ። ስለዚህ አንቺ ጨንጓራሽን አታጋጥ። ለምድረ ጨንጓራሽን የምታጋጥ እቺ ሙሉ ለማትሆነ ድንያ፣ ወላሂ ቀልብሽን ለጌታሽ ለፈጠረሽ ጌታሽ ሰጥተሽ ተወክል ብለሽ መስፈርትሽን አድርገሽ፣ በዛም በምትፈልጊው መስፈርት አድርገሽ አይ፣ በቃ በዚህ ቆማለሁ ካለ በቃ መስፈርቱን ጠብቆ ይኖር፣ ትዳሩን ይቀጥል ኑሮ አብራችሁ ይቅር በይ፣ አይንከራተት የወንድ ልጅ። ምንትን ጥሩ አይደለም ማለት እና እንኳን አላህ ሲፈቅድላቸው ቀርቶ አይደለም። በአንዷ አተብቃቃ አቅም እስከለላህ ድረስ እያለ አላህ ስብሓነ ወተዓላ እየነገራቸው ስንቶቹ ናቸው ሶስት አራቱን የሚተክሉት። ስንቶቹ ናቸው እህቶች እያለቀሱ ያሉት። ስለዚህ ሰምዬ አንቺ እንደዚህ እንትን ለማለቱ ቦታ ባሳት ሄጂ ላንቺ የምጠቅምሽን ነገር ላንቺ ሁን ያለው ነገር ላይ ቀር። አንቺ ሰላምሽን ማገኘት አለብሽ። ሰሚዬ በሰው ሀገር ላይ አትንገራ ትቺ። የሰው ሀገር የሰው ሀገር ነው። በዛ ላይ ልጅ ይዘሽ ልጆችሽን አሁን መማሪያ ያስፈልጋቸዋል፣ ብዙ ነገር አለ። ሰሙዬ እናት ስትሆኝ ይቅርታ፣ እናት የእናትነትን እንትን አላቀሙ ማለት አይደለም። ልጅም ባላሳድግም ቁም ነገር እንደ እናት ሁኝ ባላሳድገው፣ ምንም የልጅ እናት ነኝ እና ምንም የልጅ እናት ነኝ፣ ግን ልጅን እንደ እናት ሁኝ አላሳደግኩትም። ስዴት ወስዶታል ጊዜያችንን ማለት ነው እና ግን አልሐምዱላህ ረብልአለሚን ቢያንስ ሁኔታው ያለበት ሁኔታ እያወቅኳለሁኝ ማለት ነው። እና አንቺ ደግሞ በስደት ላይ ስትሆኒ ብዙ ድካምና ልፋት ሊኖች ስለሚችል ሀቅሽን፣ እሱ እውነት ኒካሽ እስካለ ድረስ የእሱ ሚስት ነሽ። ስለዚህ ሀቅሽን ጠብቆ ብሮሽ እንዳኖርሽ ሞክሪ እንጂ አትንከራተች። ባይነ ይሰሙ አትንከራተች በሰው ሀገር ላይ እናትዬ። ለዚህች አስር ለማትሞላ አዱንያ አላ ስብን ለዘረኝነት ያውጣን። ዘረኝነቱ ጉዳይ ያው አስፈርቶሽ ይመስለኛል። እኔ እንደው ልተረዳሁሽ ፈርተሽ ነው ልጆቼ ብለሽ ነው አውቃለሁ። እናትነሽ። ግን ይህት ታለ አንቺ ራስሽን እየጎዳሽ ነው ያለሽው፣ ራስሽን እየጎዳሽ ነው ያለሽው። ከዛ ከዚህ ከዚያ እያልሽ አንድ ቀን የሰው ልጆች ልንሞት አለ ልጆችሽም ሰው ሀገር ላይ ሆነሽ አንድ ነገር ልትሆኚባቸው እነሱ ይጎዳሉና ባልሽን ይቀጣ አድርጊላት ግን ደግሞ መስፈርትሽን ይችላል አድርጋሽ በመስፈርት ብትመላለሱ ደስ ይለኛል። በእርግጥ የሚያደርጋቸው ነገሮች ልክ አይደለም። እቺኛይቱ ሴትዮ ያው ሀቅ መባል አለባት፣ የታ ባሽ ልትባል ይገባል። ምክንያቱም በአንቺና በሱ መካከል መግባት አያስፈልጋትም ማለት ነው። አያስፈልግም፣ በቃ አታስፈልግም። እና መጀመሪያውኑም እንድትገባ ለምን እንደተፈቀደላት እናንተናቸው የምታውቁት። ግን እንዳትገባ ማድረግ ትችላለ እሷ ስለ ራሷ ህይወት ብቻ ትኖር። ስለ አንቺ ህይወት ምን አገባት? ስለ አንቺ ልጆች ምን አገባት? አንቺ ሰይድ ጋር እንደፈለግሽ መሆን ትችያለሽ፣ እንደፈለግሽ መሆን ትችያለሽ። እና እሷ እንዴ ስትፈልግ እንደዚህ ናት፣ አንዴ እንደዚህ ናት፣ እንደዚህ ናት እያልሽ ቦታ እሷ ጋር አፍ እየተከፋፈትሽ፣ ከእሷ ጋር አፍ ተመከፋፈት ይልቅ ራስሽን አስገብረሽ ብትኖሪ ደስ ይለኛል እህቴ እና